ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የፖሊሲ ችግር፣ ወደ ልዩ ኢኮኖሚ ዞን ለሚገቡ ባለሀብቶች የብድር አገልግሎት ምቹ አለመሆን እንዲሁም የውጭ ምንዛሪ አለመረጋጋት የድሬዳዋ ነፃ የንግድ ቀጠና ተግዳሮቶች መሆናቸው ተገለጸ። የድሬዳዋ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ አህመድ ረሺድ እንደተናገሩት የውጭ ምንዛሪ አለመረጋጋትና ለአዲስ ባለሀብቶች የሚቀርበው የብድር አገልግሎት ምቹ አለመሆን በነፃ ንግድ ቀጠናው እንቅፋት ሆነዋል። ልዩ ኢኮኖሚ ዞኑ የማይክሮ ኢኮኖሚውን እንቅስቃሴ ለማሳለጥ ከፍተኛ አስተዋጽኦ እንዳለው የጠቆሙት ስራ አስኪያጁ ከዚህ በፊት በተለያዩ ቋንቋዎች የማስተዋወቅ ስራዎችን መስራታቸው ወደ ነፃ የንግድ ቀጠናው ባለሀብቶች እንዲመጡ አስተዋጽኦ ማድረጉንና በቀጣይ ያንን የማስቀጠል ስራ በስፋት እንደሚሰራ መናገራቸውን ከህዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። በዘንድሮ የክረምት ወቅት የደቡብና ምስራቅ ትግራይ የሰሜንና ደቡብ ወሎ እንዲሁም የአፋር ክልል ዞኖች መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ተባለ። የመካከለኛውና ምዕራብ አማራ፣ ቤኒሻንጉል ጉሙዝ፣ ምዕራብ ኦሮሚያ እና ጋምቤላ ክልል ዞኖችም በተመሳሳይ መደበኛና ከመደበኛ በላይ የዝናብ መጠንና ስርጭት እንደሚኖራቸው ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። የመካከለኛ ኦሮሚያ፣ አዲስ አበባ፣ የሲዳማና የደቡብ ምዕራብ ኢትዮጵያ ክልል ዞኖች በተመሳሳይ የዝናብ መጠንና ስርጭት የሚያገኙ አካባቢዎች መሆናቸውንም የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምኖ ተሾም የገለጹ ሲሆን በተለይም ለጎርፍ ተጋላጭ በሆኑ አካባቢዎችና ከተሞች ቅጽበታዊ ጎርፍ የመከሰት እድል መኖሩን ጠቁሟል ሲል ኤፍኤምሲ ዘግቧል።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 ተጨማሪ አራት የቅምሻ ማዕከላትን ለመክፈት ዝግጅት እየተደረገ መሆኑንም አስታውቀዋል። የተገኘውን ስኬት ይበልጥ አጠናክሮ ለማስቀጠል ህገ ወጥ የቡና ንግድና ዝውውርን መክታት ላይ በትኩረት መስራት ይገባል ማለታቸውንም ኢቢሲ ዘግቧል። ማሊ ከ80 በላይ አሸባሪዎችን መግደሏን አስታወቀች። የማሊ ወታደራዊ ኃይሎች በማዕከላዊና ምዕራባዊ የሀገሪቱ ክፍሎች የሚገኙ የታጣቂዎች ማዕከላት ላይ በተከታታይ በተፈጸመ ጥቃት ከአልቃይዳ ጋር ግንኙነት ያላቸውን ታጣቂዎች መግደላቸውን ተናግረዋል። ጥቃቱ የተፈጸመው በሴኔጋል ድንበር አቅራቢያ እና በሰሜን በኩል ከሞሪታንያ ድንበር አቅራቢያ ባሉት ሰባት ከተሞች መሆኑንም ባለስልጣናቱ ገልጸዋል። ጂኤንአይኤም የተሰኘው በአካባቢው የሚንቀሳቀስ ታጣቂ ቡድን በበኩሉ የተቀናጀ ጥቃት በማድረስ ሶስት የጦር ሰፈሮችን ተቆጣጥሬያለሁ ብሏል። ከ2020 ጀምሮ በወታደራዊ ጁንታ የምትመራው ማሊ ጄኤንአይኤም ከሚባለውና ከአልቃይዳ ጋር ግንኙነት ካላቸው አማጺ ቡድኖች ጋር ከ10 ዓመታት በላይ ስትዋጋ መቆየቷ የሚታወቅ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ለ60 ቀናት የጋዛ የተኩስ አቁም ስምምነት ቅድመ ሁኔታዎችን ተስማምታለች ሲሉ ተናገሩ። ትራምፕ በቱሩዝ የማህበራዊ ትስስር ገጻቸው ላይ በለጠፉት ጽሑፍ እንደተናገሩት በቀረበው የተኩስ አቁም ወቅት አሜሪካ ጦርነቱን ለማስቆም ከሁሉም አካላት ጋር ትሰራለች ብለዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታርና ግብጽ ይህንን የእርቅ ሀሳብ ይደግፋሉ፣ ሐማስም ቢሆን ሰላም ይፈልጋል ብለዋል። ከእስራኤልም ሆነ ከሐማስ በኩል ግን ስለ ስምምነቱና ቅድመ ሁኔታዎቹ ምንም የተባለ ነገር የለም። ሆኖም የእስራኤል የስትራቴጂክ ጉዳዮች ሚኒስትር ሬን ዴርመር፣ የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ፣ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ምክትል ፕሬዚዳንት ጄዲ ቫንስ በዋሽንግተን እንደሚገናኙ ቢቢሲ ዘግቧል።